የሴት ልጅ የሚያከብራትን የሚወዳትን ማግባት አለባት። ያብ ደግሞ እንዳያችሁት እንግዲህ ከመንጨርጨር ውጭ ከመበሳጨት ውጭ ምንም ነገር ለውጥ የሚያመጣ አይመስለኝም። በጣም ነዳዳም ነው፣ በጣም ቅናተኛ ነው። ይሄ ለሄሉ ይሆናታል ብዬ እኔ ምንም ነገር አላሰብም። ዛሬ እንግዲህ አዲሱ ፍቅረኛዋ የሄሉዬ፣ ባለፈው ያመጣችው አገር ሰላም ነው ብለው ሁለታቸው እንግዲህ የሆነ ሰፕራይዝ አድርጓት ነበር። ሄሉዬም እንደገባች ከቤቱ በጣም ደስ ብሏት ነበረ። እሱም አበባ ጠብቆ እንግዲህ ወይኑን ይዞ ከዚያ በኋላ ቁጭ ብለው እያወሩ እንዳያችሁት ጎረም ሰዎች ተሰብስበው መጡ ማለት ነው። እንግዲህ አዲሱ ፍቅረኛዋ ሮቤል ነው የሚባለው። ሮቤል ደግሞ ያው በር እንደ ሲንኳኳ፣ ማንነው ብሎ መክፈት መጀመሪያውንም እሱ ነበረበት ወንዱ ማለት ነው። ያው በጣም በነገራችን ላይ እኔ እንዳየሁት በጣም ይሄኛውም ነዳዳም ነው ሮቤል ማለት ነው። እና ሄሉዬ፣ እኔ የምነግርሽ ነገር አንዲት ሴት ልጅ የሚያፈቅራትን የሚወዳትን ማግባት አለባት። ይህ አዲስ ያመጣሽውም የሆነ ሳየው ነዳዳም ነው። አሁን እሱ ከወንዶች ጋር ወንድ ስለሆነ አብሮ መጋፈጥ ነበረበት። ሞ እሱ በር ከፍተው እስከሚያስወጡት ድረስ ይወጣል ማለት ነው። መውጣት የለበትም ነበረ። የሚወድሽ ከሆነ የሚያፈቅርሽ ከሆነ ይሄኛው አዲሱ ሮቤል ካልሽው ከነሱ ጋር መጋፈጥ ነበረበት ነገሩ ማለት ነው። አሁን እኮ አንቺ ወንድ ሁነሽ እሱ ሴት ሆኖ ሲያስወጡት ወጣ። አንቺ ደግሞ ለምን የተመችቶኛል ለምን ታስወታታላችሁ እያልሽ እየታገልሽ ነው፣ እና ይሄም አይሆንሽም፣ ማንም አይሆንሽም፣ ያብም አይሆንሽም። ልጅቷ የሆነችው ነገር አላት። ይሄ ማንም ስሙ ማለት ነው። ልዑል ደግሞ ልዑል ደግሞ አንተ ደግሞ አንደኛው አንተ ነገር ሰርተህ እንደዚህ ከሄሉዬ እና ያብን ያጣላሃቸው አይደለም። እኔ የሚሰማኝ እንደዚያ ነው። እና ልጅቷ የሆነችው ነገር አላት። ልጁን ማስወጣት የለባችሁ ነበረ። ልጅቷን ተመችቶኛል ካለች በቃ ይመቻት። ሄሉዬ ደግሞ ወደ ራስሽ ተመለሽ፣ እንደ ይበቃሻልኝ ራሽን አስከብሪ ማለት ነው። ሰላም ቤተሰቦች፣ እንዴት ናችሁን? የደራ ነኝ አልሐምዱሊላ። ዛሬም እንግዲህ ሄሉና የሄሉ አዲስ አዲስ ፍቅረኛዋ ልበለዋ እኔ እኮ ሸበላ ሸበለውን እንግዲህ የት እንደሚያመጡት ግርም ይለኛል። እኛስ እኛ ኮ አንድ ሸበላ ራሱ አይተናናውቅም። አንድ ለምን እንደሆን ብቻ አላውቅም እና ለማንኛውም ጨዋታው ጨዋታም ሆኖ ቀልዱም ቀልድ ነው። ዛሬ ሄሉዬና አዲስ ፍቅረኛዋ እንግዲህ ሰፕራይዝ አድርጓት ነበረ። አገር ሰላም ነው ብሎ ሄሉዬ ትንሽዬ ወደ ውጭ ወጣ ብላ ነበር ከቤቷ። ብዙ ዝግጅት አድርጉ፣ ያው ብዙ ዝግጅት አይደለም። እነግራችን ላይ አበባ የታወቀ ነው ይሄ ልዩ በጣም ተወዳጅ፣ በተለይ በተለይ ደግሞ ቀይ አበባ እንዴት እንደምትወድ ልነግራቸው አልችልም። ከቤት ስትገባ እንግዲህ እሱ ባለው አቅምና ለሚዲያውም ደግሞ አዲስ ስለሆነ ተናግሯሊ ባለው ነገር አስርን ብዙም ንግግርም አይችልም። አይደለም ባለው ነገር እንግዲህ የዋስ ደስቷታል። ሁለታቸው ጥሩ ጊዜ እናሳልፋለን ጥሩ ፍቅር እናሳልፋለን ብለው እነሱም፣ ማን እንደጠራቸው ወይም ማን ማን ከልጁ ጋር ጥሩ ጊዜ እያሳለፈች ነው ብለው ማን እንደጠራቸውም አናውቅም። ተገልብጠው መጡባት ማለት ነው። ሄሉዬ ደግሞ በጣም ብዙ ጊዜ ያኔ ወንድም አቀያየር፣ በነገራችን ላይ ጥሩ አይደለም እንደኔ እንደኔ ማለት ነው። ሄሉዬ ደግሞ እኔ እንጃ። በቃ ብዙ ወንዶች ትቀያየራለች ግን ከዚያ መሀል ወንዶች ሁላ ማንም ሊያፈቅሩሽ ይችላሉ ሊወዱሽ ይችላሉ በአሁኑ በአሁኑ ሰዓት ግን እኛ እንዳየረውና ነው እኛ እንደተረዳ ነው ማነው የሚያፈቅርሽ ማነው የሚወድሽ ለሴት ልጅ ከበሬ ያለው ማንም ሁላችሁም ሁላችሁም ታውቁታላችሁ እንዳልክና እንዳልክ ነው እንግዲህ እንዳልክም ደግሞ ውሸት ካልሆነ ድራማ ካልሆነ ትክክለኛ ፍቅረኛ ይመስለኛል ትክክለኛ ትዳር ፈላጊ ይመስለኛል አንደኛ ያው ሄሉ ያለች ባልሰሳት አዲስ አበባ ነው ያለች፣ እና አዲስ አበባ ሄዶ ማግኘት እሷን አያቅተው አይደል እና ብቻ ትንሽዬ ከበድ ይላል እና ሄሉዬ፣ ደግሞ ወደ ራስሽ ተመለሽ ወደ ራስሽ ሆኝ ማለት እንደዚህ ወንድ ማቃየር ምናምን ነገር ትንሽ ክብር እንትን ይላል። ያብ በጣም ነጭናጫ ነው። በተለይ በተለይ ደግሞ ይችን ሴቷን ልጅ ያብ ሁሌ በቃ በኋል በኋላ ነው የሚያስከትላት። መጀመሪያሽ፣ አንተ ሄሉዬ እርጉዝ ናት ብለህ ነበር የመጣ አይደለም። ያው እርጉዝ ስለሆነች ብቻ ልጁን ልጅህን ስለምትፈልግ አይደለም ሁለተኛ። ሶስተኛ ደግሞ ማለት በቃ የምታስከትላትን ሴት አርቃት። ያው እሷ አንተን ለማስቀናት ሊሆን ይችላል፣ ተወዳሃለች። ብዙ ነገር አሳልፋችሁ ሊሆን ይችላል። ሄሉዬ ደግሞ እነዚህ ወንድ መቃየሮ ጠሮ አይደለም ነው የምልሽ። ሁለተኛ ደግሞ ያው መልስ ስጭ። ብዙ ኦዲንሶችን መልስ እንደምትሰጭ ነው የምንፈልግ። የኛ ቆንጆ የኛ ሽቅርቅር። ያብ በጣም ነዳዳም፣ እነኪራ ሁላ ሁላቸው ባስለ ለያብ ነው እንትን ያሉ ማለት ነው። የሆነ ለእሱ ነው እየተባበሩ ያሉት። ለሄሉ ማንም ማንም የቆመላት የለም እና በጣም ታሳዝናለች። ሄሉ የው የዋህ መሆኗ ነው አንደኛ የዋህነቷን ተጠቅመው ነው እንደዚህ የሚያደርጓት። የዋህ ባትሆን አንድ ሰው እንደዚህ እያሳደገቻቸው አብረው አብረዋት እየበሉ እየጠጡ እነሱ ግን ለዚህኛው ለያብ ነው የሚሆኑ በቃ ሁለታቸው ጊዜ ማሳል ይፈልጋሉ እንደፈለገች ፏ ተበል ማለት ነው። በቃ ተመችቶኛ ብላለች አይደለም። እና ሄሉ እንግዲህ ው ይመችሽ፣ ግን ቢሆንም ያም ሆነ ወደ ራስሽ ብትመለሽ በጣም ሀሪፍ ነው ማለት ነው። እና ቤተሰቦች እንግዲህ ያለው ነገር ይሄ ነው። ሰብስክራይብና ላይክ እያደረጋችሁ አበረታቱን። ያብግን አንዳንዴ ዝም ብዬ ሳስበው ማለት ነው ከሄሉዬ ምንም ፍቅር ያለው አይመስለኝም አንደኛ የሚያስመስል ነው ይመስለኛል። የሆነ በቃ ጅንን ነው የሚል እራሱን ለማስከበርም ይሞከራልኝ እና ይህ ፍቅር ሳይሆን አላውቅም ብቻ ምንም ነገር ያለበት አይመስለኝም። ያው ግን አንቺ ተወጂዋለሽ፣ አንቺ የምታፈቅሩው ይመስለኛል ዝም እየሳስብ ሳስብሽ ማለት ነው። ያም ሆነ ይህ እንግዲህ የድራማቸው አላውቅም ብቻ፣ ይሄ ድራማ አሁንም እንደቀጠለ ነው። ድራማቸው በጣም ገና ገና ብዙ ብዙ ብዙ መዘዝ ያመጣል። ግን ቢሆንም ሄሉዬ አረ፣ በጣም ከባድ ነው ማለት በጣም ነው የሚያስጠላ። በጣም ነው ብቻ። ያው ሄሉዬ በጣም ደስ ትለኛለች፣ ሄሉዬ በጣም ስማርት ናት። ግን አንዳንዴ እንደዚህ ብዙ ነገሮች ሲዛዛ የሚደብር ይመስለኛል ማለት ነው። በቃ በአንድ ነገር መቋጫት እኮ ነው፣ ወይም ተለያዩ ወይም ጓደኛ እናንተ፣ ጓደኛንን የምትሉ የያብ ጓደኛንን የምትሉ እነ ልኦል የአንቺ ሴቷም እነ ኬራ፣ እነሱ እነሱ እኮ በቃ ቁጭ ብላችሁ እንደተማረ ሰው እንደተማረ ሰው ማስታረቅ አለባቸዋ ያ በጣም ነዳዳም ነው፣ በጣም ከምላችሁ በላይ ማለት ነው። እሷም አሁን ሄሉዬ እንዳለችው ልጅ ፈልገህ ነው እንጂ ያን ፈልገህ አልመጣ አልመጣህም ማለችው። ከዚህ ላይ ትክክልና፣ ታያችው እሱን ባለፈው እንዳለው እኔ ክብሬንም ትቼ ሁሉንም ትቼ እሷን ብዬ ነበር የመጣው። እሷ ግን እንደዚህ ለእኔ አልሆነችም። በቃ ሽማን አለችም ላዩ ሀንታውን ልጅ ብለህን የመጣህና ክብረህን ስለምትፈልግ ነው የመጣህ እንጂ ከሄሉ ፍቅር ኑሮ አልመጣህም። እኔ እንደገባኝ እንደዚህ ነው። እና ሄሉዬ እንግዲህ ያው እስማርት ነሽ ጎበዝ ነሽ፣ ግን አንዳንዴ ደግሞ ወደ ራስሽ መለስ ብትይ ጥሩ ነው። ኮሜንት ደግሞ አንዳንዴ እያነበብሽ ያው፣ ይቅርታ መጠየቅ ካለብሽ ይቅርታ ጠይቄ፣ እኛ ምንፈልግ ያው ከእንዳልክ ጋር እንድትሆኝ ነበረ። አንቺም ደግሞ እንግዲህ እሺም አላልሽም ማለት ነው ሄሉዬ